ከኢቢኤስ ቴሌቪዥን እየተዘጋጀ የሚቀርብላችሁ የእንቆቅልሽ የጥያቄና መልስና የመዝናኛ ፕሮግራማችን አሁንም እንደቀጠለ ነው። ወደ ቀጣዩ ተወዳዳሪያችን እናመራለን። ማስተዋል አሰፋን ወደ መድረክ ይጋብዛል። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ማስተዋል ለምን ተባልሽ? ማስተዋል ለምን ተባልሽ? አባቴ ነው ስሜን የሰጠኝ? ብዙ ታሪክ አለው። ባጭሩ ሲገለጽ ነው ባጭር መሆን አይችልም። እንዳጋጣሚ ግን ያ ግን ታሪክ ያለው ነው ያለ በምክንያት እየተሰጠ አው እናም በጣም እወደዋለሁ ነው ማስተዋልን። እሺ ቃሉንና ከቃሉ ጀርባ ያለውን ከባድ ትርጉም እንዴት ታገኘዋለሽ? እንዴት ትገልጫለሽ? አንቺስ እንደው እንደ ስምሽ ታስተዋለሽ ወይ? ብዙ ሰው እንደዛ ይጠይቀኛል፣ ግን አይ ቲንክ ሰዎች ከመስማት ብዙ ነገር ይሆናሉ። ለምሳሌ አሁን አንተ አሸናፊ ቢሆን ስምህ አሸናፊ ይሆን ትሞክራለህ ይመስለኛል። እኔ ማስተዋል ለመሆን እሞክራለሁ። ስለዚህ ብዙ ጊዜ ለማስተዋልና ነገሮችን አበበ በሶ በላ ስባል አንተ መማሪያ እየሆንክ ነው ያደከው ያ ሲያትል ነው የምኖረው። ፓስ በፓስፊክ በኩል ኢትዮጵያ ያለ ት ነበር። ኢትዮጵያ ያለው ብጠይቅ ታውቃለህ፣ ጡረተኞች ድልድይ ታውቃለህ፣ ጡረተኞች ድልድይ ማለት፣ የጡረተኞች ድልድይ። ሰዎች እንደምናችሁ በሩፋኤል በአዲሱ ገበያ በእንቁላል ፋብሪካና በመድሃኔ አለም ትምህርት ቤት መካከል መስቀለኛ መንገድ አለ እነዚህን የሚያገናኝ ሰፈር ድልድይ ነው የሚባለው ሲያጥር ብዙ ጊዜ ይመስለኛል ጡረታ የሚወጡ ሰዎች እዛ ጋር ይቀመጡ ነበረ ጡረተኞች ድልድይ ይባላል እዛ ነው ተወልጄ ያደኩት ያደግኩት ስሙን እስካሁን አላውቀውም እንጂ በአጋጣሚ እንቁላልፋአዲስ ገበያን በደንብ ነው አዲስ ገበያ እንቁላልፋ በጣም ጥሩ እንግዲህ አንድ የሰፈር ስም አውቀናል ማለት ነው በሚገባ በጣም እናመሰግናለን ወደ ኋላ ልመልስሽ ልጅ ሆነሽ ጦልጧላ ጨዋታ ወደም ጠጠር ደግሞ አስረኛ ክፍል ላይ ነው ያቆምኩት። አባቴ እንደዚህ ተይ እንዴ ምን አደክሽ ፈልግሽ ያለ ተጫዋች ነው ወይ ምናምን ዋሬልሳ ሱዚ እስከ አንገት ድረስ ነበር ምዘለው። ልጅነትን በሚገባ ነው የተጫወ። እግዚአብሔር ይመስገናል። አሁን አንዳንዴ ከልጆቼ ጋር እኔም አንዳንዴ አልፎ አልፎ እስኪ በልጅነት ያመለጠኝን ጨዋታ አብሬ ልጨዋት ለ ብዙ ጨዋታ ያልተጫወተ ሰው ወደ ኋላ ሲመለስ ተደባዳቢ ነበር። የመጀመሪያ ቀን ቦክስ የሰማሁ እለት ቦክስ የሚባል ነገር እንዴት እንደሆነ ለወቅባልሽ ነሄድ ከዛ እንደዚህ አንድ ግድግዳ የሚለየኝ ጎረቤት ነበረኝ። አሹ ሀያሹ ይቅርታ ጠይቀ አይ ነው እሱ እንደውም ይቅርታ ይጠይቀኛል። እሱ መታሽ ያ በቦክስ መታሁት፣ ኢን ሪተርን ያን ቀን ሳይሆን ግን፣ በቦክስ ያን ቀን መታሁት። ኦ ያማል ምናምን ተባለ። ግን ሌላ ቀን እንትን ገና ነበረ የገና ዛፍ እኛ ድሮ ቆርጠን አይደል አሁን አርቴፊሻል ጽዴ ደን ከለለም ጭፍጨፋ አስተዋጽኦ አርገሻል። ማለት አርገናል። ብዙ ኢትዮጵያዊ አርጓል። ያ ከዛ ዛፉ ሲጣል እኛ ደግሞ እቃቃ እንጨውትበታለን እና እንትን አደረግን፣ ጌጥ ምናምን አደረግን። ጥጥ ያ ግን ያን ቀን ጋሽ ከበደ የሚባሉ ልብስ ሰፊ ነበሩ። እዛ ሄደን ብዙ ቡትት አላለ ልብስ ቁርጥራጭ በላስቲክ ይዘን መጣን እና እኔ በጣም ብዙ ሲዝ ሲዝሱት የሚጥያዘ ልክ ቤት ጋር ስንደርስ እጭኛለ አይሰል ነው እንዴ ነው ይሄንን ጉልበቴ ነው ያመጣሁት ነው ምናምን አልኩኝ። ከዛ እንትን ስንል ትምጥ ያሻንጉሊት ውሻ ነበረች። እኔ መጀመሪያ በዛ መጣሁት። እሱ በሶስት ማዕዘን ድንጋይ መጥተው እዚህ ጋር ሶስት መለከት ነው እዚህ ጋር እና አይታይ ይሆናል እንጂ ትንሽ ጠባሳለችኝ። አሹ ምን ትላለ ታዲያ? አሹ በጣም ይቅርታ ይላል። በጣም ጥሩ ነው። በጣም እርግጠኛ ነኝ። በጣም ጥሩ የልጅነት ጊዜ ነው ያሳለፍሽው። ስለዚህ እንቆቅልሽ ትጫወች ነበር። እንቆቅልሽ አሁን ተጫውተን እንላለን። በጣም ጥሩ እንግዲህ ዛሬ በእንቆቅልሽ ጨዋታ አሸነፈሽ አንድ ሺህ አምስት መቶ አሜሪካን ዶላር ይዘሽ ወደ ሲያትል እንደምትመለሽ ተስፋ አለ። ዝግጁ ነሽ? መልካም ጠ የመጀመሪያ ጥያቄያችን እንቆቅልሽ ነው። እንደተለመደው እንቆቅልሽ። ቤቷን ዘግታ የምታጨበጭብ ሀ ሽሮ፣ ለነገረኛ ሴት አምሮሃ፣ በረሮ መ አዝማሪ አቤንዲ ነው የጥያቄ ቀለሪ መስቀል ቤቷን ዘግታ የምታጨበጭብ ሽሮ ናት። ለምንድን ለላ ተከድና ስለምትበስል ይሆናል። እንዴት ነው ሙያ ቤቷን ዘግታ የምታጨበጭብ ሽሮ በስነ ስርዓት መልሳ አንደኛው ጥያቄ በሚገባ መለሰሻ። ወደ ሁለተኛው ጥያቄ እናምራ። ሲሮጡ የታጠቁት ዳሽ ሀ ሲቆሙ ይፈታል፣ ለሲሮጡ ይፈታል፣ ሀመሩ ሃ በሩጫ ነጠቁት መ ቁጭ ሲሉ ይጨንቃል፣ ጎይ ጊዜ ሲሮጡ ይፈታል። ምን ጥያቄ የለውም። እርግጠኛ ነሽ? እንዲያ ብኝ ይህ ምንም ማስተዋል እንኳን የሚጠይቅ አለም። ቀላሉ ሚመ ጥዬው እንድማለኝ ለሱ እንደውም ይሄን እልክለታለሁ። ይወጣል። በጣም አይ ይገባዋል፣ ይገባዋል። ሁሉንም ነገር ፍፍፍፍ እያደረገ በጣም ጥሩ የጥረትና ምሳሌውንም በሚገባ መልሰዋለች። የታጠ ሶስተኛ ጥያቄ ላይ ደርሰናል። ሀገር በቀል ኢትዮጵያዊ ስም የቱ ነው? ሀ ሄለን፣ ለ ኤልሳቤት፣ ሐ መሩሃ ኒሻን፣ መ ዳንኤል። አንተ ራሱ ዳንኤል ነው ዳንኤል ኒሻን ነው። ለምንድን ነው ኒሻን? ሽልማት ነው። ሄለንስ ኤልሳቤጥ፣ ጭራሽን ነው ዳንኤል፣ መጽሐፍ ቅዱስ ነው። ሄለን ግን ኒሻን ነው። እርግጠኛ ስለ ሄለን እርግጠኛ መሆን አልችልም። ምን ትላለህ? ማስተዋል እያስተዋለች ነው መልሷን እየሰጠች ያለችው። ጥሩ እየሄደች ነው። አራተኛ ጥያቄ ላይ ደርሰናል። ይህንን ጥያቄና የሚቀጥለውን ጥያቄ ከመለሽ የመጀመሪያውን ዙር አለፍሽ ማለት ነው። ለማስታወስ ያህል አሁንም ሶስት አማራጮች አሉሽ፤ ተመልካች መጠየቅ፣ ትክክል ካልሆኑት ውስጥ አንዱ ይውጣልኝ ማለት እና ለእኔ ሀገር መስጠት። አሁን በድጋሚ መልካም እድል። ከወገብ እስከ ጉልበት ሰፋ ብሎ ከጉልበት እስከ ቁርጭምጫሚት ጠበብ የሚል ልብስ አይነት የት ነው? ሀ. ቦላሌ፣ ለ. ለቬል ሀምር ውሃ ተነፋነፍ መጃ ነው። ከቁርጭምጭሚት ከጉልበት፣ ከወገብ እስከ ጉልበት ሰፋ ከወገብ እስከ ጉልበት ሰፋ ከጉልበት እስከ ቁርጭምጭሚት ተነፋነፍ፣ ተነፋነፍ። እርግጠኛ ነሽ? ቦላሌስ? ቬልስ? ጃ ቬልስ? ጠቡ ይሰፋል ብቻ ነው። ይዘና ቦላሌ ሱሪ ማለት ነው። ቬል ምንድን ነው? በዛ ጊዜ ነበርኩኝ ቁም ነገር ግን፣ እኛም ጊዜ ወርሰን አለሱን ሱሪ አድርገናል። ካምፓስ ስም አርጋ እንደ ስሙ እንደ ልብሱ እንደዚህ ሰፋ ብሎ ከወገብ እስከ ጉልበት ሰፋ ብሎ፣ ከጉልበት እስከ ቁጭምጭሚ ጠበብ የሚለው የልብስ አይነት ት ነው። የመጨረሻ መልስ ተነፋነፍ። በትክክል መልስ አለች። በጣም ግሩም። እንግዲህ የመጀመሪያውን ዙር ለማጠናቀቅ አንድ ጥያቄ ቀርቶሻል። ገና አምስተኛ ጥያቄ ላይ ነው የምንገኘው። ልጆች አሉሽ ነው ልጅ ህጻናት አብረሽ አሳድገሻል፣ አሳድግ ያለው ስለዚህ ምናልባት የሚቀጥለው መልስ ልታቂው ትችላለች ማለት ነው። አንድ ህጻን በተወለደ በስንት ቀኑ ይገረዛል? ሀ በሰባት ለ በስምንት ሀምር ሃ በሶስት መ በአርባ ቀን። በሰባት ቀን ነው የሚሆነው መጨረሻ መልስ። አዎ አንድ ህጻን በተወለደ በስንት ቀኑ ይገረዛል? ማስተዋል በሰባት ቀኑ ብላለች። ቀኑ ነው መልሱ ምን ይሆን? ካርታ ቆይታ በኋላ እንመለሳል። ተመልካቾቻችን እንግዲህ ከእረፍት ተመልሰናል። የአምስተኛ ጥያቄ ላይ ማስተዋል አንድ ህፃን በተወለደ በስንት ቀኑ ይገረዛል ለሚለው ጥያቄ በሰባት ቀን የሚል መልስ ሰጥታለች። የመጨረሻ መልስ ሃሳብሽን አልቀየርሽም ከረፍት በኋላ ነው። በጣም ግሩም። መልሱ ማስተዋል ገና ልጅ እንዳልወለደች በእርግጠኝነት የተረጋገጠበት ጥያቄ ነው። መልሱ በስምንት ቀን እና የመጀመሪያውን ዙር ልታጠናቀቅ የመጨረሻው ጥያቄ ላይ ተሸንፋለች። እንግዲህ ተመልሰች ትመጫለች። ማስታወሻ በጣም እናመሰግናለን። አይ ይገሉኛል ያላቸውን ልጅ ያላቸው ጓደኛ